ማውራት እንችላለን። ፖዝ ላር ችግር በመጀመሪያ መዝሙር ምንድን ነው ለአንተ እ ወደ ቀድሞ ቤት ተመለስ የሚል ሚሴጅ መቶላል። ለማንኛው መዝሙር ለእኔ ምንድን ነው? መዝሙር ለኔ ብዙ ነው። ምስጋና ነው። ምስጋናን የምገልጥበት ነው። ውዳሴን የምገልጥበት ነው አምልኮን ማመልክበት ነው፣ መጽናናበት ነው። እንደዛ መዝሙሩ ብዙ የሚዘመረው ለማን ነው እኮ? የሚዘመረው ለምሳሌ በምስጋና ሲሆን ለእግዚአብሔር ነው፣ በውዳሴም ሲሆን ለእግዚአብሔር ነው፣ በአድናቆትም ሲሆን ለእግዚአብሔር ነው። በቃ በብዙ ነገር ለምሳሌ ምስጋናን ስታደርግ ያደረገልህን ወይ የተደረገልህን አንስተህ እሱን እያወሳህ ታመሰግናለህ። ኦር ደግሞ ዝም ብለህ በባህሪው ስላየኸው፣ ስለሰነፈስከው አየር፣ ስለሰማኸው፣ ስለዋልክበት ዋልክበት ስላገኘኸው ምዕረት አይተህ ትዘምራለህ ወይም ይዘመራል እና መዝሙር ለጌታ ነው ብዬ ነው እኔ ማስቡ። ናማም ነው። ቆንጆ አረዳድ ያለህ ቢኒል። እሺ ለምሳሌ የአብርሃም ታሪክ መጽሐፍ ቅዱስ ላይ ማለት ነው። የአብርሃምን ታሪክ ታውቀዋለህ አይደል? የአብርሃም ታሪክ ከመጀመሪያ ሲወጣ ጀምሮ ያለው ነው ወይስ ከወጣ በኋላ ወይስ? ነው ልጠይቅ ሳይሆን ታውቀዋለህ። መጽሐፍ ቅዱስ የሆነው የአብርሃም አልሞስት የማውቀው አለ፣ ማላውቀውም ይኖራል፣ የማውቀው ይበዛል። በቃ እሱኛው ታሪክ በመዝሙር መልክ ቢመጣ የአብርሃም ታሪክ በመዝሙር ወይንም የኢዮብ ታሪክ ኢዮብ በትዕግስቱ ነው የሚታወቀው። ታውቃለህ። ኢዮብ ብዙ ነገር ነበረው አጣያንን ነገር ከዛ ድጋሚ በጥፎ ነው እግዚአብሔር ባረከው። ሚስቱላ እስከምትሳለቅ ምና የትዕግስት ጥግ ያየንበት ኢዮብ ነው። የኢዮብን ታሪክ ታውቃለህ ሰው የኢዮብን ታሪክ በመዝሙር መልክ ቢመጣ የኢዮብ ታሪክ ግጥም ተሰርቶለት በመዝሙር መልክ ቢመጣ ያንን መዝሙር ትቀበለዋለህ ወይስ አትቀበለዋለህ? እኮ እንደ አመጣቱ ነው። እንደ አመጣቱ ነው የምትቀበለው። እና የዮብን ታሪክ ምንም አይጨመርም በቃ፣ የዮብ ታሪክ ግጥም ግን ያው የዮብ ታሪክ ግጥም ይስተካከላል። ግጥሙ ተስተካክሎ በግጥም መልክ በትክክል ቢመጣ ያንን መዝሙር ትቀበለዋለህ ወይስ አትቀበለም? አሁን እኮ ግጥሙ መልክቱን ልንገርህ፣ እንደዚሁ ሀሳቡን ልንገርህ እግዚአብሔር ስለሰጠው ትዕግስት ያለውን ነገር ስላጣ፣ ግን እጥፍ እግዚአብሔር እንደባረከው ሰዎች ከእዮብ ተማሩ ምናምን፣ እንደዚ አይነት ላይክ ፖይንት ያለው ስለሆነ ማለት ነው መዝሙሩ ላይ ሆኖ በመዝሙር ቢመጣ ያንን መዝሙር ትቀበለዋለህ? አዎ እቀበለዋለሁ። አመሰግናለሁ። ታንኪ ዩ ሶማች። አዲስ ኪዳን ላይ እንመጣለን። ተንቢት ተፈጸመ። መልአኩ ቅዱስ ገብርኤል መጥቶ ለማርያም አበሰራት። ሄዶ ለደቀ መዛሙርቶቹ ለእረኞቹ መልእክት ደረሰ። በበረት ተወለደ የዓለም መድኃኒት። ሰማኝ። እቺን ታሪክ ግጥም ተጽፎ በግጥም መልክ ዜማ ተሰርቶ በመዝሙር ሊመጣ ያንን መዝሙር ትቀበለዋለህ? መጽሐፍ ቅዱሳዊ ከሆነ መጽሐፍ ቅዱሳዊ ኦፍኮርስ። ከመጽሐፍ ቅዱስ ውጭ ልማ መዝሙር ልላ አልችልም። መጽሐፍ ቅዱሳዊ ትቀበለዋለህ። ኢንዲፔንደንስ ነው አሁን ስታዜሞ ደግሞ ሚሴጁን ስታስተላልፈው የሚገልጠው ገላጭ ቃል አለ። መልአኩ መጥቶ አበሰራት፣ በስጋዋም ድንግል ነች፣ በሀሳቧም ድንግል ነች። መልአኩ መጥቶ አበሰራት። ኃጢአት ያልተገኘባት አንድ ሴት የብሉይ ኪዳን ላይ የነበረው ትንቢት ተፈጸመ። የዓለም መድኃኒት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ፣ በከብቶች በረት። ይሄኛውን ሀሳብ በዜማና ግጥም ተሰርቶለት በመዝሙር መልክ ቢመጣ ቢኒ ትቀበለዋለህ ወይስ አትቀበለው? እኔ እንደነገርኩ ነው፣ አሁን በሁለቱም ሳይድ ነው ያስቀመጥኩልህ። መጽሐፍ ቅዱሳዊ የሆነውን ፓርት እለዋለሁ ደግሜ፣ ተቀበልኩት ማለት ነው ደግሜ ካልኩት። ግን ሚሴጁ ኢምፖርታንት አለው እኛ ጋር ማለት ነው። እኔ እየነገርኩህ አሁን ሌላ ጋር ትሄድ። አሁን ሌላውን መዝሙሮችን ተወው። እኔ የምጠይቀህ ቀጥተኛ ጥያቄ ነው ይሄ። አዙሬ ቀምሬ ምናምን የምጠይቀህ ጥያቄ የለም። ቢኒ ባይዘው በወንድምነት ነው ወንድም ነ አዙሪ አቀማምሬ ምናምን አይደለም የምጠይቀ ጀስ ቀጥታ ጥያቄ ነው የምጠይቀ። እኔ ባህሬም አይደለም እንደዚህ አይነት ነገር ሰው ሌላውን ተወውና ኮሜንት ምናምን መልዕክቱ እንዲህ ጌታችንን የሚያወድስ ከሆነና እሱን ተወውና ያንተን አስተሳሰብ ብቻ ወንድማችን። ኧረ ራሴ እ ነገርኩ እሺ ስለዚህ መጽሐፍ ቅዱሳዊ የሆነ ነገርን በመዝሙር ቢመጣ ያንን ትቀበለዋለብኝ? ስለዚህ አሁን ዩቲዩብ ላይ ግባና፣ ሰላም ለኪ የሚለው መዝሙር አንዴ ክፈተው። ከዛ ሙሉን ሌሪክሱ አለልህ፣ አዳምጠው። ግዴለህም፣ አዳምጠው። እኔ ጋበዝኩ ወንድሜ። አንተ ክፈተው እስኪ ማለት በጣም ደስ እያ እኔጋ ከከፈትኩት፣ ነገም ይመጣል ደግሞ ከነገም ወዲያ ይመጣል እና እና የህይወትህን ያድስልሀለሁ ወንድማችን፣ በጣም ጥሩ እኮ ነው። አንዴ እከፍትልሀለሁ ወንድሜ፣ ችግር የለም። እየጠፋሁ ነው ከዛ ግን በደንብ ዋናው ላይክ መልእክቱን አይደለም የምፈልገው፣ መልእክቱን አዳምቀው። ባይብሊካል ውጪ ከሆነ ይህንን አልቀበለውም። በላይ አድሬስ የሚያደረገው ማንን ነው? ሰማው። በቃ መልእክቱ አይ ከመጽሐፍ ቅዱስ ይ ከእግዚአብሔር ማወደስ ውጪ ነው ብለህ ካልክ አቋርጠው። በላይ አንዳንድ የሚከብድ ፓርት ካለ ተረጉምልሃለሁ። ለምን ግንዛለው እንዴ ግዝማለው እ አይ ሰላም ለኪ፣ ሁ ካልተረዳቸው ሰላም ለኪ ሰላም ለአንቺ ማለት ነው። ሰላም ለኪ እያለ ካርና ወርቁስ ማማ የገብርኤልንዝ ተሰማ ተሰማ የገብርኤልንዝ ተሰማ ተሰማ የመላኩ ተሰማ